የተከላካዮች የሚባለው ሁለት ቁጥርን ለብሶ ተከላካዮችን አሸባሪ ምህረትን የማያውቅ የግብ ቀበኛ ነው ይሉታል። የኢትዮጵያ እግር ኳስ በ19 ሰባዎቹ መጨረሻና ሰማንያዎቹ ዓመታት ካያቸው ድንቅ ተጫዋቾች መካከል ስሙ በግንባር ቀደምትነት የሚጠቀስ ታላቅ ተጫዋች ለአገሩ ጉልበቱን ያልሳሳ ነው። ሙሉጌታ ከበደ ስሙ ከአሸናፊነት ጋር የሚነሳው ሙሉ ጌታ ከበደ ካጋጠመው ህመም ሲታከም ቆይቶ በተወለደ በ58 ዓመቱ ዛሬ ሕይወቱ አልፏል። በቀድሞ አጠራር ወሎ ክፍለ አገር 1959 የተወለደው ሙሉጌታ ከበደ እንደ አብዛኛው ኢትዮጵያዊ የስፖርቱ ሰው ኳስን በጨርቅ ኳስ ከአብሮ አደጎቹ ጋር በመሆን ተዋወቀ። ከዕድሜው ጋር እየጨመረ የመጣ ክህሎቱ የሥራና ዕውቅና መስመር የዘረጋለት በወሎ ፔፕሲ ክለብ ነበር። ከ1974 እስከ 76 ለወሎ ፔፕሲ ብሎም አካባቢውን በመወከል ለወሎ ምርጥ የተጫወተው ሙሉጌታ ታላቅ ተጫዋችነቱን አስመስክሮ በዋንጫ ወዳጌ የጠበት ቅዱስ ጊዮርጊስ 1979 ክረምት ላይ ሲዘዋወር ከፍተኛ ደመወዝ ተከፋይ ተከፋ እንደነበር ክለቡ ባሰፈረው የሐዘን መግለጫ ላይ አስታውሷል። በፈረሰኞቹ ቤት ካሳለፏቸው 13 ዓመታት በመጀመሪያዎቹ ሁለት ተከታታይ ዓመታት ክለቡ ያሳካቸው የኢትዮጵያ ሻምፒዮናዎች ላይ የውድድሩ ከፍተኛ ጎል አግቢ እስኪሆን አስተዋጽኦም ነበረው። በ1986 ይህንን ውድድር ከቅዱስ ጊዮርጊስ ጋር ያሸነፈው ሙሉጌታ ከበደ ለሶስት ጊዜያት የከፍተኛ ግባግቢነትና ኮከብ ተጫዋችነት ክብረ በቃ ከክለቡም ጋር 14 ዋንጫዎችን ያነሳ ጎበዝ ተጫዋች ነበር። የቅዱስ ጊዮርጊስ ቆይታው በጎሎችና ዋንጫዎች የታጀቡለት አጥቂ ምቾት ይሰጠኛል በሚል ለዓመታት ባልቀየረው መጫወቻ ጫማውም ይታወሳል። ለኢትዮጵያ ብሔራዊ ቡድን በርካታ ጨዋታዎችን ያደረገው ሙሉጌታ ከበደ በክለብ ያስለመደውን ጎል አግቢነት በብሔራዊ ቡድን መለያ ማስቀጠል አልቸገረውም። 1980 ላይ የምስራቅና መካከለኛው አፍሪካ ዞን ሻምፒዮን የነበረው ቡድን አባል ከመሆን አልፎ በተለያዩ ጊዜያት የብሔራዊ ቡድኑ አንበልም ነበር። ለማሸነፍ ሁሉንም አይነት ዋጋ የሚከፍለው ሙሉጌታ ከተጋጣሚ አልፎ ለዳኞች ፈታኝ የሆነ ብልጠት የነበረው፣ ሊቆጣጠሩት የሚያስቸግር የኳስ ጥበበኛ እንደነበር የሜዳ ላይ ዓመታቱን የሚያውቁ ይመሰክራሉ። ከኳስ ጋር የነበረውን ምቾት አይተው የተደሰቱበት ኳስ ታማለችና በጸና በጸና ሙልዬን ጥሩላት፣ ዶክተራው ነውና ሲሉም ገጥመውለታል። የቀድሞ አጥቂ ጫማ ሲሰቀል ያለ ጊዜው ነበር በሚል ቁጭታቸውን የገለጹም ብዙዎች ናቸው። ከተጫዋችነት ተገሎ ለዓመታት ኑሮውን በአሜሪካ ያደረገው የቀድሞ ሁለት ቁጥር ለባሽ ወደ ኢትዮጵያ በተመለሰ ጊዜ የጣቢያችን እንግዳ ነበር። ካጋጠመው ሕመም ለመዳን ሲታክም ቆይቶ ዛሬ ሕይወቱ ያለፈው ሙሉጌታ ከበደ ሥርዓተ ቀብሩ ነገ ይፈጸማል። ጣቢያችንም ለቤተሰቡና መላው የእግር ኳስ ማኅበረሰብ መጽናናትን ይመኛል።